ቤታቸው ተመሳሳይ ነው። ውጤታማ ናቸው። ስለዚህ ይጋባል ይጋባል። ድሮ ዲሲ ነበረ አላቸው ድሮ ዲሲ ነበረ አለ እያሉ አሉ እ እስቲ ስም አሉ ሌላ ዘንደን ፋኖ ቅድም ንግግር አድርገዋል። እኔ ይቅርታ ዜና አሁን ካለው ከዲሲ ፋኖ ደንፋኖ እዳ አስቀይማቸው አለን ምክንያቱም ቤት ለቤት እያሳደዱ እኔ ደግሞ እንደኛለ አያቸዋለሁ እየተከታተኩ ነው የማያቸው እና ኢምባሲ አይቀራቸው፣ ቤተክርስቲያን አይቀራቸው፣ ኤርፖርት አይቀራቸው የአረብ ሀገራት ኤርፖርቶችን እያነካነኩ እየተገፉ አዞር በል እያሉ ለአማራው መስዋዕትነት እየከፋሉ ያሉ ዛሬ አንድ ወንድማችንን ሲያይተናል፣ ግን የሌሉ እንግሊዝ ሀገር ያሉትን አመስግኗቸው። በንዛ እና ዲሲ ማለት ዲሲ የለህ አይደለም። ወደ ስፍራችሁ ተመለሱ። በተለይ በወያኔ ጊዜ ተሰሩት የነበረው ታሪክ አሁን መልሳችሁ ልደሙ። ያኔ እንደዚሁ ቆሜ አመሰግናል። ይሄ ነው አንተ ምንድነህ ለዚህ በህግ ይሄ ምን እኔ ይኔ ምን የዲሲ ግብረ ኃይል አንተ ምንድን ነህ ለዚህ የዲሲ ግብረ ኃይል ምን ምንድን ነህ ለዚህ የዲሲ ግብረ ኃይል